ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎቷ በረከቷ በእኛ ላይ ለዘላለም ጸንቶ ይኖርና ይደርና እናታችን በእናታ እናታችን ቅድስት በእናታችን ቅድስት አርሴማ በአለ ረፍት የተደረገ ታምር ይህ ነው። በመጨረሻው ዘመን ስሟን የስሟ የጎላው የሰይጣን ጠላት የአዳም ልጆች አማላጅ ሰማይቷ ቅድስት አርሴማ በሃይማኖታቸው ከጠላት ዲያብሎስ ጋር ውጊያ ገጥመው ለሚዋደቁ ቅዱሳት እናቶች አብነታቸው የሁላችንም የጸሎት እናት የጽናት አብነት አብነት ቅድስት አርሴማ ናት። ወደ እግዚአብሔር ቤት ባደረገችው ጉዞ ከገጠማት ፈተና እኛም እንማርበት ዘንድ እንዲህ ተጽፏል። እናት ቅድስት አርሴማ የትውልድ ሀገሯ አርማንያ ሲሆን ከሁለት ደጋግ ባልና ሚስት በስዕለት የተወለደች የእግዚአብሔር ስጦታ ናት። የሰማይቷ ቅድስት አርሴማ አባቷ ትጉህ የሆነ የእግዚአብሔር ቤት የእግዚአብሔርን ቤተ መቅደስ አገልጋይ ካህኑ ቴዎድሮስ ሲሆን እናቷም ለባለሟ ለባሏ ታማኝ የሆነችቱ አትናትያ ይባላሉ። እነዚህ ደጋጎች ሰዎች ታማኝ የሆነችቱን እነዚህ ደጋጎች ሰዎች በሃይማኖታቸው ጸንተው ሲኖሩ ልጅ ግን አልነበራቸውምና እግዚአብሔር ልጅ ይሰጣቸው ዘንድ እንደ ነቢዩ ሳሙኤል ወላጆች እና እንደ መጥምቀ መለኮት ቅዱስ ዮሐንስ ወላጆች፣ እንደ ቅድስት ድንግል ማርያም ወላጆች፣ እንደ ሌሎችም አባቶችና እናቶች እግዚአብሔርን ዕለት ዕለት በጸሎት ይጠይቁ ነበር። ሆኖም ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብሎ ጌታችን በወንጌሉ እንዳስተማረን ሁሉ ልመናቸውን ሰማቸው እና ቅድስት አትናስያ ጸነሰች። የጽንሷ ወራት ሲፈጸም የተመረጠችቱን ከፀሐይ ሰባት እጅ የምታበራ የምታበራይቱን ቅድስት አርሴማን ጥር ስድስት ቀን ወለደቻት። ጥር ስድስት ቀን ልደቷ ነው ማለት ነው። ጥር ስድስት ቀን ወለደቻት። ይህችም ቅድስት ብላቴና በመልኳ ደም ግባቷ የተለየች ውብ ነበረች። በጥበብና በሞገስ በፍቅረ እግዚአብሔርና በትሕትና አንጸው አሳደጓት። ይህችን ብላቴና ህልውናዋን ሁሉ ከእግዚአብሔር ጋር አደረገች። ሌሊትና ቀንም በጾምና በጸሎት ተጋ ስግደትንም ታዘወትር ነበርና እግዚአብሔርን በአሕዛብ ፊት አምላክነቱን እንድትመሰክር ለሰማዕትነት የበቃሽ ትሆን ዘንድ መረጣት። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? እርሱ ብቻ አይደለምን? እንዳለ ቅዱስ ጳውሎስ ዲያብሎስ ግን በመቀኝነት በጠላትነት በግብር ልጆቹ በነድርጣድስ ላይ በማደር በሐጸ ዝሙት እንዲነደፍ አድርጎ ተነሳባት። ታሪኩም እንዲህ ነው። በዘመኑ የነበረው ጣዖት አምላኪው ንጉሥ ድርጣድስ ከእለታት ከዕለታት አንድ ቀን ስጋውን የሚያስደስተውን መብልና መጠጥ በማዘጋጀት ብዙ በዓልም ብዙ በዓለም አሉ የሚባሉትን ጋለሞቶችንና ውበት አላቸው ይባሉትን የሴት መልከ መልካሞችን አሰብስቦ ስነ ምግባር በጎደለው ባልተገባ መልኩ የሴት ልጅ ክብርን በማይመጥን አለባበስና ዳንኪራ በዝሙት በማሰለፍ ስጋውን ለማስደሰት ዝግጅት አደረገ። አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? አትሳቱ፣ ሴሰሶች ሲሆኑ ቢሆን ሴሰኞች ቢሆን ወይም ጣዖት የሚያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድሙ ሚስት ጋር ዝሙት የሚሰራ ሁሉ የመንግስተ ሰማያት ባለቤት አይሆንም፣ ብሎ ሐዋርያው ቅዱስ ጳውሎስ እንዳስተማረ በዚያንም ሌሊት በመኘታው ላይ የመልካም ሥራ ጠላት ዲያብሎስ የሰማዕት ቅድስት አርሴማን መልኳን፣ እና ደምግባቷን፣ ውበቷን፣ ቁመናዋን በሚገባ አድርጎ በምታት አሳየው። ነገር ግን ከመኘታው ሲነቃ ህልሙ ቅዠት በመሆን ተናዶ ወዲያውኑ የስዕል ባለሙያ አስመጥቶ ሌሊት በቅዠቱ በሕልሙ ያያትን ቅድስት አርሴማን በእግዚአብሔር ፈቃድ እንዲስልለት አዘዘው። እንዳዘዘውም የቅድስት አርሴማን ስዕል ለአይን በሚያስገርም ሁኔታ አስጊጦ በመሳል ሰጠው። ይህም ጣዖት አምላኪ የዲያብሎስ የግብር ልጅ የሆነ ንጉሥ ድርጣድስ የቅድስት አርሴማን ስዕል እያየ በአጸዝሙት ተቃጠለ። ባዘጋጀው በዘጋጀው የኃጢአት ዝግጅት ከተሰበሰቡት ቆነጃጅት መካከል አገኛታለሁ ብሎ ቢፈልጋት ቢያስፈልጋት ሊያገኛት አልቻለም። ቅድስት አርሴማ በምድር በምድርም ሆነ በሰማይ ለእግዚአብሔር ለአገልጋይነት እንጂ ለዚህ ቆሻሻ ተግባር አልተመረጠችምና በዝግጅቱ የታደሙት ሁሉ በፊቱ እያቆ የታደሙትን ሁሉ በፊቱ እያቆመ በመልካቸው በሰውነታቸው ይረካ ዘንድ እርቃናቸውን እስከ ማቆም ቢደርስም በሕልሙ የአያት ቅድስት አርሴማን የምትመስል ግል ሊያገኝ አልቻለም። በዚያ ያሉትን አባሮ ጭፍሮቹን ፈልገው እንዲያመጡለት ስዕሏን አሲዞ በየሀገሩ ለፍለጋ አሰማራቸው። ወሬውም ለቅድስት አርሴማ በደረሰ ጊዜ ከዘመዶቿ ከሀገሯ ተለይታ ወደ አንዲት የእናቶች ገዳም በመሄድ ከገዳሚቱ እመምኔት የምናኔ እና የምንኩስናን ትምህርት እየተማረች እናቶቿን እየታዘዘች እግዚአብሔርንም እያገለገለች በዚያ እንዳያገኟ ተደብቃ ተቀመጠች። የገዳሚቱ መምህሪት አጋታ አጋታ ትባላለች። በሃይማኖቷ ጸንታ እንድትኖር በኃላፊው ወርቅ እንዳትታለል ታስተምራት ነበር። ቅድስት አርሴማም እጅግ ቅድስት አርሴማም እጅግ የመንፈስ ቅዱስ ማደሪያ ሆነች። ፊቷም እንደ ፀሐይ ያበራ ነበር። እግዚአብሔርም ቅድስናዋን ባበዛው ጊዜ በገዳሙ ያሉት ገዳማውያን እናቶች ፊቷን ለማየት እስኪሳናቸው ድረስ ፊቷ በብርሃን ተሞላ። ከቅድስት አርሴማ በረከት ለማግኘት ከተለያዩ አካባቢዎች ከአባቶች ካህናት፣ እና ምዕመናን እንዲሁም ምዕመናት ወደ እርሷ ይሰበሰቡ ነበርና በበለጠ ይከተሏት ነበር። እርሷም ስለ እነርሱ እነርሱም ስለ እርሷ ይጸልዩ ነበር። በዚህ የተቀደሰ አገልግሎት ላይ እያሉ በቅድስት አርሴማ አንደበት ግን የሚናገር መንፈስ ቅዱስ እንጂ እና እሷ ቅድስት አርሴማ ብቻዋን አልነበረችም። በዚያንም ወቅት የንጉሱ ጭፍሮች ሀገር ለሀገር እየዞሩ ያያትም ካለ ቢጠይቋ ቢጠቁማቸው እንደሚሸልሙት እየተናገሩ ሲፈልጉ በእናቶች ገዳም ያለች መሆኗን በሰሙ ጊዜ በጉልበታቸው ተመክተው ወንድ ከማይገባበት ከእናቶች ገዳም በመግባት በግዴታ ወስደው ከንጉሱ ድርጣድስ ፊት አቀረቧት። ተከታዮቿ ቅዱሳንም አልተለዩትም፣ አብረዋትም ነበሩ። ጣወት አምላኪው ድርጣድስም ባያት ጊዜ እጅግ ተደሰተ። ተነስቶም ሰላምታ ሰጣት። እና ከጎኑ ንግስት ሆና ለእርሱም ሚስት በመሆን እንድትቀመጥ ነገራት። እርሷ ግን ናቀችው። እና እኔ ሰማያዊውን መንግስት እንጂ ምድራዊውን መንግስት አልሻም አለችው። እርሱም እርሷን ለማግኘት እንዴት እንደደከመ ቢያስረዳትም ለምንም ለምን በከንቱ ደከምህ? ይህ ጎስቋላ ሀሳብ ቅዠት ብቻ ነው እንጂ እውነት አይሆንልህም። አለችው እና አንተም ከጣዖትህ ጋር የተረገምህ የሰይጣን ማደሪያ ነህ ብላ ባልጠበቀው አነጋገር ረገመችው። በለመናትና እሺ ባላለችው ጊዜ በግዴታ ብሎ እጁን ሲጭንባት በትምህርተ መስቀል አምሳል አማትባ ጉልበት ሁሉ የእግዚአብሔር ነው እንጂ ለአንተ አይደለም ብላ ስትገፈትረው መሬት ላይ ወድቆ ተዘረጋ። ጠቢቡ በጥበቡ አይመካ፣ ኃያል በኃይሉ አይመካ፣ ሀብታምም በሀብቱ አይመካ፣ የሚመካ ሰው ቢኖር በእግዚአብሔር ይመካ ብሎ ጠቢቡ ሰሎሞን እንደተናገረችው ይህንንም እርሷ ደግማ አስተማረችው። ንጉሱም በብስጭት ፈርታ እሺ እንድትለው እንቢ ካላልሽ ላንቺም ይህ ክፉ ሞት ይገጥምሻል እያለ ተከታዮቿን አንድ በአንድ በሰይፍ አስቆረጣቸው፣ አስጨፈጨፋቸው። እነርሱ ግን ሰው ለምግብ እንደሚሽቀዳደም እኔን አስቀድሙ እያሉ በሰማይትነት ለመሞት ይሽቀዳደሙ ነበረ። ከዚያን በኋላ ቅድስት አርሴማ ወደ ፈጣሪዋ እየጸለየች የተቆረጡትን ተከታዮቿን ሰማይታትን አንገታቸውን ከተቆረጠው ሥጋቸው ጋር ስታጣብቀው ያልተቆረጠ ምንም ያልተነካ አስከሬን ይሆን ነበር። ከዚያን እርሷም እርሷንም እንዲቆርጧ ትለምናቸው እግዚአብሔርም የፈቀደው ትለምናቸው ጀመር። እግዚአብሔር የፈቀደው ሰዓት ሲደርስ ጌታ ኢየሱስ ክርስቶስ እንደ ምድር አሸዋ የበዛ ቃል ኪዳንን ከሰጣት በኋላ መስከረም 29 ቀን በዛሬው ዕለት ማለት ነው መስከረም 29 ቀን ከቀኑ በ9 ሰዓት ገበገቦ ወይም ገበገባ በተባለው የሰው መቆረጫ ገደል አንገቷን በሰይፍ ተቆረጠች። ከአንገቷም ውሃ፣ ደም፣ ወተት ማር ፈሷል። ይህም ትርጉም አለው። ከማይፀነ ዮርዳኖስ የተወለደች ለመሆኗ ውሃ፣ ሰማይትነትን የተቀበለች ለመሆኗ ደም፣ ርሪት ምንም በቀል የሌላት ለመሆኗ ወተት አንደበቷ የሚጣፍጠውን የእግዚአብሔርን ቃል እንደማር እንደማር የሚጣፍጥ ለመሆኑ ማር፣ በፈቃድ እግዚአብሔር ከአንገቷ አራት አይነት ፈሷል። ከዚያም በኋላ የቅድስት እናታችን በረከት ይድረሰንና ቅድስት ራሷ ለሶስት ሰዓት ከመሬት ከፍ ከሰማይ ዝቅ ብላ ፈጣሪዋን ካመሰገነች በኋላ በሰላም መስከረም 29 ቀን ከቀኑ ዘጠኝ ሰዓት በኋላ በክብር አረፈ ችላል የሰናታችን የሰማይቷ የቅድስት አርሴማ በረከት አይልን።